ማን ነው ስምህ? ያለው ማ ማን ተሾመ ያለው ማን ተሾመ ተሾመ። የትምህርት የትውልድ ቦታ ሰሜን ጎንደር። የት ደባርቅ። ስራ መከላከያ መረጃ ና። የአገልግሎት ጊዜ መከላከያ ነው ሁለት ዓመት ያገለገልከው? መልካም ስምሪት የሰጠህ ማን ነው መረጃን እንድሰራ? ኢብሳ። የት ነው ብሔሩ? ደቡብ ስምሪት የተሰጠ የት አካባቢ እንድሰራ ነው? መራዊና ዙሪያውን እንድትመረጅ ነው። ድምጠን ከፍ አርጋ። የት አካባቢ እንድትመረጅ? ፋኖ ያለበትን አካባቢ እያጣራ እንድትናገርና ምን እንድታስመታ አይደል? ዘናልኛ ታስዘናለ። ኦኬ፣ ይህን ስምሪት ሰራ ኢብሳ የሚባለው ስንተኛ ክፍለ ጦር ነው? አርባ ስምንተኛ ሬጅመንት ሁለት ሁለተኛ ሬጅመንት ነው መልካም ትውልዱ የት ነው ያልክ የትውልድ ቦታው እሺ የወጣበት ቦታ የት ነው ቻይና ካምፕ ነው የነበርክ ነበርክ ምን ያህል ሰው አስዛል ቻይና ካምፕ አካባቢ ነው አላሳስክም ምን ያህል ጊዜ ሰርታል በመረጃነት ሁለት ወር ስልጠና ወስዳል። ገና ነው። ሰሞኑ ልትወስድ ነበር። ከዚህ ተመልሰ ማለት ነው። ማንን አገኘው ተብለን የወጣው? እዚህ ታውቀዋለህ አሸብር ማን አትፍራ፣ አትንቀጥቀጥ። እየጠፋ ነው። እሺ፣ እስካሁን ያሳስጋቸው ሰዎች እስከ የት አካባቢ ያስዛሃል? አማራ ክልል የሆነ ፋኖ የሚሆን ሲቪል። ማንን አስዛሃል? እነ ማንን? በቃሉ። ማን፣ የአባቱ ስም አታውቀው? ሌላ በቃሉ በለጣ፣ ይግዛው መላኩ። የት ናቸው እነዚህ? የት የት ነው እሱ? አታውቀውም? እንዳያሳዝክበት ቦታ ዳንግላ ዙሪያ ነው። ወደት? ወደዚኛው ዳንግላ ነው ወይስ ወደዛ ወደ አዲስ ቀዳም መውጫ? እዛ አካባቢ ና ያሳዝካቸው። እና እነዚህን አስገደልካቸው ወይስ እንዴት ነው? እኔ ምለ እንዲሁ አላማህ ግን ስትወጣ አንተ አማራ ነህ አይደል? ስትወጣ እነዚህ ሰዎች ይህን አርግ ሲሉ ተቀብለ፣ ሰዎቹን ስታስዛቸው ሰዎቹ የት ይደርሳሉ ብላ አስበ ነበር? እኔ መጀመሪያ ማለት ነው መስሎ የነበረው ምኑና ነው የመሰለ፣ ስታስዛቸው በቃ እንትን ማለት ኩታር፣ አንተ እንትን ስለሆነ ፋኖ ብይዝህ ምንድን ነው ይበላሉህ? እነሱ ናቸው ሰራተኛ ምን ልሰራ መጣሁ በላሉ። ምን ጤፍ አጨዳ ጤፍ ደርሷል በሚለው ነው። ስለዚህ ሲይዙ ጤፍ አጫዥ ነው ይበል። ከዛ ያሉበትን አሳውቀን እኛ እንመጣለን ነው ወይስ በድሮን እናስመታለን ያሉ። መልካም መልካም። እንደዛ ከሆነ አንተ አሁን ፋኖን ስታዩ እንዴት አየኸው? ወጣህ፣ በውጭ እንዲሁ ፋኖ አሁን ብዙ ጊዜ ከውስጥ ላይ ሌባ ነው፣ ትናንትናም እንዳወራን ዘራፊ ነው ነው ይሏል። አሁን ወጠ ስታዩ ግን ፋኖ እንዴት አየኸው? አሁን ብዙ በእናንተ ማህ ነው ብዙ ሳታበዛ ዘራፊ ነው ምናምን ይላሉ። አን ፋኑ ግን እንደማይ ዘርፍ አረጋግጣል። ከካረጋግጥክ መልካም ነው ይሄንን ካረጋገጥክልን? እኛም እውነቱ እንድትመሰክር ስለፈለግነ ነው። እሺ፣ እናሆራ እዛ ይሄ ኢብሳ የሚባለው ሌላ አጋዥ የለውም። ቻይና ካምፕ፣ ቻይና ካምፕ፣ መራዊ ዙሪያ ያለው ቻይና ካምፕ ነው የወጣው ብለሃል። የዛ አካባቢ ስምሪት የሰጠኝም ኮሮኔል ኢብሳ ነው ብለሃኛል። የሱ አጋዥ የለውም። ሌላ ኮሮኔል የሱ ነው አሉ። አንድ ሰው አለው። ማን ነው እሱ? ማን መተኪያ ይባላል። መተኪያ ሌላስ? አይ ምክትሉ ስምርት የሚሰጠው ምክትል። እነሱ ግን አሁን እንዲሁ እንዴት ነው ስታያቸው? አቋማቸው ሆዳቸው በመሙላት ነው የሚያስቡ። ለነጋ ያስቡ እነሱ ምንም። በቃ እንኳን እርስ በርስ ጠባለው እሱ አሁን ራሱ ማለት ነው የሾለከ ብዙ ሰው ይሏል።